ሰላም ጤና ይስጥልኝ። የቲጂ ዩቱብ ቻናል ተከታታዮች እንዴት አደራችሁ? ሰላም አደራችሁ? አዳር ረፋድ ቆይታ እንዴት ነው? እኔ ጋ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ መተናል መተናል ማለት ነው። ዛሬ ደግሞ የመጣሁት በምንድን ነው? ይህንን እኔ የምሰራው የአሜሪካው ሩዝ ነው። የምሰራውም ዛሬ የአሜሪካ ሩዝ ይባላል ይሄ እና ባስማቲ አይደለም ኤሽ መስሪ አይደለም። ይሄ ደግሞ ምንድነው የአሜሪካ ሩዝ ነው። ዛሬ የምሰራው እኔ የአሜሪካ ሩዝ ነው። ከዛ ምንድነው ቦካሪ ነው የምሰራው። ያስፈልገኛል ቲማንቲም አለኝ፣ ካሮት አለኝ፣ ጀዘር ማለት እንዲሁም ነጭ ሽንኩርት አለኝ። ከዛ ምንድነው ሽንኩርቶች አሉኝ ማለት ነው። እነሱ ምንድነው የምሰራው? ቦካሪ የሚባል ናብ መሰራው ዛሬ፣ ሴትዮ ደግሞ ይሄንን በጣም ነው የምትወዱ ሰዎች፣ ይሄንን በጣም ነው የሚወዱት ዛሬ። ስለዚህ ይሄንን ናብ መሰራው ማለት ነው። ዳይ ወደ አሰራሩ እያልኩኝ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ደግሞ አበረታቱ ማለት ነው። እና ያው አሁን ወደ አሰራሩ ልገባ ነው። ተከታተሉ ማለት ነው። ዳይ ውዶቼ፣ ያው አሁን መጀመሪያ ምንድነው ካሮታችንን ነው። እዚ ጋ ዘይታችን ገብቷል ማለት ነው። ምንድነው የምናደርገው ካሮታችን እንደምንጠሮታችን እንጠዛለን ማለት ነው። ካሮታችን እንደምንጠ ከስምን እንጠብሳለን ማለት ነው። መጀመሪያ ይሄንን ለመስራት በጣም ቀላል ተከታተል ማለት ነው። ይሄውላችሁ እንደዚህ እንደዚህ ሆኗል ማለት ነው። ትንሽ ቀበስ ማለት ነው። ትንሽ ይቀራል። ደሞ ምናደርሱን ዘቢብ አለኝ ዘቢብ ሁሉ ምንድን ነው? አንድ ላይ ነው የምጨምረው ማለት ነው። ዘቢብ አንድ ላይ ነው የሚሆነው፣ ምክንያቱም ዘቢብ ሰ ይሄ ማለት ነው

ቲማንቴ ወጥቼ ትንሽ ጨምር ያለው ምክንያቱም ቲማንቴ ነጭ ጨምር ነው። ይህ ቲማንቴ ወጥቼ ስለጨመርኩበት ነው ማለት ነው ነው

ያው ሲበስል ደግሞ አሳያቸዋለሁ ማለት ነው። ያው ብዙም የጨመርኩት ግን ዶሮን ስጋን እንትን ማለት እንችላለን። ትንሽ ኮለር አድርገን ፍረን ማስገባት እንችላለን ማለት ነው። እንደዚህ እላቸዋለሁ። በጣም ነው የሚያምረው። በጣም ሲካ ደሞ ማባያ በጎን ሰርቻለሁ። ይህንን ማንም የሚፈልግ ይ ማለት ነው ልጆቹ አይፈልጉም። ይሄንን ልጆቹ አይፈልጉ። ይህን በጎን የሰራት ለባባ ነው ማለት ነው ሰውዬ ነው የሚፈልገው እንደዚህ። ይህንን ወጣ በጥና ምን ነገር እሱ ነው የሚወደው ማለት ነው ቀጠን ያለ ይህን በጣም ነው የሚያ ይሄንን በጎን ሰርቶ ለሱ ነው። ከዚህ ጋር ያው የራሴ ይሄ ደግሞ ይሄን እንደዚህ ይደረግ። ውዶችዬ ይሄ በዚህ መልኩ ደርሷል ማለት ነው። ይሄ ሩዝ ያው ከላው ላይ ሰጥቻቸው ነው ማለት ነው። በጣም ነው የሚያምረው። ስለዚህ ያውና ቅመሶት ማለት ነው። የሚያክረረ በጣም በጣም በጣም በጣም ቆንጆ እላቸዋለሁ። እኔ ውዶች ግን ያው እንትን ነው ዶሮውን በፈረን ውስጥ ነው አብዛኛው እንግዲህ ሁሉ እንደ እየሞያው ነው ማለት ነው የሚሰራው። ስለዚህ ያው እችን እንደዚህ እየሰራችው የማሱት ቅመሱት። ለማዳሞቻችሁ ሁሉ ለእነ ባባ ለነማማጠር ወጥሮ ደሞስ እንድትፈቅላችሁ እየሰራችሁ እየሰራችሁ አብሏቸው ማለት ነው። የእኔ ወዶች ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታታችሁ እና ያ ሁላችሁም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እህቶቼ ወንድሞቼ እኔ ወዳችሁ ፈቅዳችሁ ስለምትከታተሉኝ ሁላችሁንም በጣም ለማከብራችሁ፣ ከበሩልኝ። ይህንን እንደዚህ እየሰራችሁ በየቤታችሁ ሁላችሁ ሞክሩት ማለት ነው። በጣም ነው የሚያምረው፣ በጣም ነው ብሩ፣ ነገር ቆንጆ ነው፣ ሞክሩት ማለት ነው። ስለዚህ እንግዲህ ሁላችሁ ሼር አርጉልኝ፣ ሰብስክራይብ አርጉልኝ፣ አበረታቱኝ ማለት ነው። በጣም ወዳችኋለሁ አከብራችኋለሁ። ሼር አድርጉልኝ ሼር አድርጉልኝ፣ ህዝቦች በጣም ነው የምወዳችሁ። ሼር አድርጉልኝ አበረታቱኝ። ዩቱብ ቻናሌ ቫይረል እንዲወጣልኝ አበረታቱኝ። ቪዲዮን ደግሞ እስከ መጨረሻ ህይወት እንዳታሳልፉት ማለት ነው። ሁላችሁም ክበሩልኝ፣ ጃባይ እያልኩኝ በዚሁ እሰናበታችኋለሁኝ ማለት ነው። እህቶች በጣም ነው የምወዳችሁ በጣም ነው የማከብራችሁ። ስለዚህ ሰላም ሁኑልኝ። ቻው ቻው ቻው ቻው ቻው። በጣም ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ።